ሰላም እንዴት ነሽ ሃሴት ሰለሞን እንዴት ናችሁ አለን ይመስገን እንዴት ነሽ በህንድ ቆይታሽ እንዴት እያለፈ ነው እግዚአብሔር ይመስገን በጣም ደህና ነኝ አሁን በህንድ በቴሌንጋና ስፔሲፊክ ሃይድራባድ በሚባል ሀገር ነው የምንገኘው ለሰባ ሁለተኛው ሚስ ወርልድ ውድድር እና በጣም ደስ የሚል ቆይታ እያሳለፍኩኝ ነው እግዚአብሔር ይመስገን መልካም የሚስወልድ ውድድርን በዛ ውስጥ ስላለፍሻቸው ሂደቶች ሂደት ብናቅ። አዎ ውድድር ነበረ፣ ምስወልድ ኢትዮጵያ የሚባል ውድድር ነበረ። የተዘጋጀውም ዲሴምበር ዋን ላይ ነበረ፣ ፋይናሉ የነበረው የዛን ቀን ነበር ያሸንፉት፣ እግዚአብሔር ረድቱን። ከውድድሩ በፊት ሌላ ውድድር ሄጄ ነበረ፣ ሳውዝ አፍሪካ ሚስቲን ዩኒቨርስ የሚባል ውድድር ለሳውዝ አፍሪካ ሄጄ ነበር እና ከሳውዝ አፍሪካ በኋላ ስመጣ ነው ይህንን ውድድር ያገኘሁት እና በጣም ጥሩ ቆይታ ነበረኝ። ውድድሩ በጣም ቆንጆ ነበረ፣ ጥሩ ጥሩ ተወዳዳሪዎች ነበሩ። መልክ ብቻ አይደለም የሚታየው፣ ብዙ ነገር ይታያል። የትምህርት ባክግራውንድ ይታያል። ከዛ ባለፈ ደሞች ልጅ ኮሚኒቲዋ ላይ ምን እየሰራች ነው የሚባለው ነገር ይታያል እና እግዚአብሔር ረድቶኛል። ውድድር ካሸነፍኩኝ በኋላ ደግሞ ቢዩቲ ዩዝ ፐርፐዝ የሚባል ፕሮጀክት መስራት ነበረብኝ። ከዛ በፊት ከብዙ ልጆች ጋር ከህፃናቶች ጋራ ቤተክርስቲያን ልጆች አስተማሪ ነበርኩኝ እና ከእነሱ ጋራ ብዙ ነገር ሰራ ነበር። እርዳታ ድርጅቶች ላይ በጣም ሰራ ነበር እና እሱ በጣም ረድቶኛል እዚህ ውድድር ላይ። መልካም። ሀገርን መወከል ምን ስሜት አለው? ከመቶ ሰላሳ በላይ ሀገራት ነው የሚሳተፉበት እና ሚስ ወርልድ ኢትዮጵያ ተብለሽ ኢትዮጵያ ነው የወከልሽው ና እንዴት ያለ ስሜት አለሽ? ሃሴት፣ ሀገር መወከል በጣም ትልቅ ነገር ነው። እንደነገርኩ ከዚህ በፊት ሌላ ውድድር ነበረኝ እና ሌላኛው ውድድር ላይ ኢትዮጵያ ነበር የሚሉኝ ስሜን የሚያውቀው ሰው የለም ነበር እና በጣም ትልቅ ነገር ነው። አብሶ ደግሞ ኢትዮጵያን የሚያክል ሀገር ወክለሽ ስትሄድ በጣም ብዙ ሬፕሬዘንት ማድረግ ያለብህ በጣም ብዙ ማስተማር ያለብህ ነገር አለ። ለምን እነሱ ለእኛ ያላቸው አስተሳሰብ እኛ ለኛ እንዳለን አስተሳሰብ አይደለም። ሀገርን መወከል በጣም ከባድ ነገር ነው፣ ትልቅ ሬስፖንሲቢሊቲ ነው። ከሁሉም ነገር ያለፈ ምንም ነገር ባደርግ እዚህ ጋራ ሃሴት አደረገች አይደለም የሚባለው እና በጣም ትልቅ በርደን አለው። አተሴም ታይም ግን በጣም ክብርም ነው። ከሀገራቱ ተወካዮች ጋር እንዴት እያሳለፋችሁ ነው? ስለ ኢትዮጵያ ምን ትያቸዋለሽ? እንደው በምን አይነት መንገድ እየተግባባችሁ ነው የምትገኙት? ውድድር ላይ በጣም ደስ የሚልህ ነገር ይሄ የውድድር መንፈሱ እንዳለ ሆኖ በጣም ዘላቂነት ያለው ህተማቾች እንትን በወንድ ታተርፋለ ከዚህ ውድድር ላይ ከፓጀንት ላይ አብሶ ይሄ ነገሩ በጣም ጥሩ ያደርገዋል። እና ሁሉም እዚህ ሴት ውድድር ላይ የመጣች ሴት ከሀገሯ ከብዙ ሴቶች ጋር አሁን እኛ ውድድር ላይ ከሁለት መቶ ሰው ነው እግዚአብሔር አርቶኝ ያሸነፍኩትኝ እና እዚህ በጣም ብዙ ነገር ብዙ ውጣ ውረድ አሳልፈው አሳልፎ የመጡ ሴቶች ናቸው። በጣም መቹር የሆኑ ሴቶች ናቸው እና በጣም ደስ የሚል ቆይታ ነው እያሳለፍን ያለ ነው። ሁልጊዜ ፍሩትፉል የሆነ ሁልጊዜ ጥሩ የሆነ ንግግር ምንድን ነው የሚባለው ተማምረን ነው እና ምን ወጣው ስለ ሀገራችን እንጠያየቃለን። ስማቸውን ሰምቼ የማላቀው እና ብዙ ጊዜ ደግሞ የኔም ባጄን አይተው ኢትዮጵያ ብለው ኢትዮጵያን የማያውቁ ብዙ ሰዎች እያገኘሁም ነው እና በጣም ክብር ይሰማኛል። ስለ ኢትዮጵያ ለመጀመሪያ ጊዜ በእኔ በኩል እየሰሙ ስለሆነ እና ደስ ይላል። ያጋበዛችሁኝ በጣም አመሰግናለሁ። እግዚአብሔር አክብርልኝ እውነት ስላከበራችሁኝ። እንዲ ሪኮግናይዝ የሚደረግ ነገር አይደለም እና እውነት በጣም እንትን እላለሁ አፕሪሺየት አደርጋለሁ። በጣም ና በጣም አመሰግናለሁኝ። የአባይን ልጅ ውሃ ጠማ። ትራንስሌት ቱ ቻይልድ ኦፍ ዘ ናይል ኢዝ ስተርስቲ ፎር ዋተር።